እንደምንሏቸዋል ውድ የአሪፍ ስፖርት ቻናል ተከታታዮቻችን የአሪፍ ስፖርት የመረጃ ሰዓት ተጀምሯል። ውድ አድማጮቼ በዚህ የመረጃ ሰዓታችን ላይ በሚኖረን የአብሮነት ቆይታ አዳዲስ እግር ኳሳዊ መረጃዎችን ወደ እናንተ ይዘን ቀርበናል። የዝውውር ዜናዎች እንደዚሁም ደግሞ ሌሎች እግር ኳሳዊ መረጃዎችን በተለይ ደግሞ ከአውሮፓ ያገኘናቸውን ወደ እናንተ የምናቀርብ ይሆናል። እስከ መጨረሻው ድረስ የአብሮነት ቆይታችሁ ከኔ ጋር እንዲሆን ጋብዛችኋለሁ። ሁላችሁን ቪዲዮ ላይክ አድርጋችሁ ጀምሮት እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉን እጋብዛችኋለሁ። ውድ አድማች፣ በመግቢያ ላይ እንዳልኩት መረጃዎቹን የምንጀምረው ከዝውውር ይሆናል። በተለይ ያለፉት 24 ሰዓት ላይ የተከናወኑ አበይት የሚባሉ በተለይ ዛሬው ላይ ትኩረት እናደርጋለን። ግን ትናንትና የተጠናቀቀ ዝውውር ስላለ እሱን ነግሬያችሁ ከዛ በኋላ ደግሞ በዛሬው ዕለት ምን አዳዲስ የዝውውር መረጃዎች አሉ የሚሉትን ደግሞ ወደ እናንተ የማደርስ ነው የሚሆነው። በትላንትናው ዕለት ቸልሲዎች ጆዋው ፔድሮን ማስፈረማቸውን አረጋግጠዋል። ከክለቡ ጋር ክለብ ለክለብ እንደዚሁም ብራይተንና ቸልሲ ተጫዋቹን ለመገበያየት መስማማታቸው ነው የተጫዋቹን ኮንትራት ለመገበያየት መስማማታቸው ነው የተገለጸው። ቸልሲዎች ለዚህ ተጫዋች ኮንትራት 50 ሚሊዮን ፓውንድ በዝውውር ዋጋነት እንደሚከፍሉ ነው የተገለጸው። ተጫዋቹም ወደ ክለቡ እንደሚቀላቀል ነው የተነገረው። ማክሰኞ ለት ሜዲካል ምርመራዎችን ያደርጋል ኮንትራቶችን ፈርሞ ከዛ በኋላ የክለብ ዓለም ዋንጫን የሚቀላቀል ነው የሚሆነው። ክለቡ በዛ ስለሆነ በአሜሪካ ስለሆነ የሚገኘው ጉዞውን ወደዛ እንደሚያደርግ ነው የሚጠበቀው። ኮንትራቱንም ሆነ የጤና ምርመራውን በዛው በአሜሪካ እንደሚያጠናቀቅ ፋብሬዚዮ ሮማኖ በመረጃው ላይ ይዞት ወጥቷል። ይሄ እንግዲህ ባለፉት ሰዓታት 24ት ሰዓታት በተለይ በዋነኝነት ትኩረት ከሳቡ ዝውውር ጉዳዮች መካከል አንደኛው ይኸው ጉዳይ ነበረ። ሌላኛው ከዚሁ ከክለቦች አለም ዋንጫ ጋር በተያያዘ እንግዲህ ፒኤስጂ ኢንተር ማያሚን አራት ለባዶ በሆነ ውጤት ማሸነፍ ችሏል። ከዛ ባለፈ ደግሞ ባየር ሙኒክም እንደዚሁ የብራዚሉን ክለብ ፍላሚንጎ አራት ለሁለት በሆነ ውጤት ድል ማድረግ ነው የቻለው በኳርተር ፋይናል በሩብ ፍጻሜው ባየር ሙኒክ ከፒኤስጂ የሚጋጠሙ ነው የሚሆነው። እንግዲህ ያው ከውድድሩ ጋር በተያያዘ ብዙ ነገሮች ስለተባሉ እዛ ላይ መጨመር አይሆንም። በግሌ ብዙም ኢንተረስትድ ያልሆንኩበት ውድድሮች መካከል አንደኛው ይሄኛው ውድድር ነው እንደዚሁ ግላዊ እይታይን ማለት ነው። ምክንያቱም ተጫዋቾችን ኦቨር የሆነ ነገር ውስጥ ከቷል ብዬ አምናለው። በጣም ጨዋታዎች የተደራረቡ ናቸው የበዙ ናቸው። ጥቅሙም ደግሞ እምብዛም ነው፣ ለፊፋና ሌሎች ከዚህ ውድድር ጋር በተያያዘ ገንዘብን ከሚያካብቱ አካላት በቀር፣ እውነቱን ለመናገር ለእግር ኳስ ወዳጅ ራሱ እኔ እንደ እግር ኳስ ወዳጅ በዚህ ልክ ትኩረት ተሰጥቶት ሰዎች እየተመለከቱት ነው ብዬ አላስብም። ምናልባት ከሆነም መልካም ነው። ጨዋታዎችን እያየናቸው ናቸው ነው ጥሩ ጨዋታዎችን እስካሁን ድረስ ለመታዘብ ችለናል። ግን ደግሞ በአጠቃላይ ካየ ነው ብዙ ነገር ኤክሰስ ሲሆን እግር ኳስ ራሱ በጣም ኤክሰስ ሲሆን ያ ጣዕሙ ይጠፋል። እንደ ፊልም ነው የሚሆን። አሁን ፊልም በየቀኑ ቢመለከቱት ሰዎች አዳዲስ ፊልሞች አሉ። እስከ ዛሬ ድረስ እንኳን የወጡትን እንደው በየቀኑ ከዚህ በኋላ ለእድሜ ዘመን ልመልከት ቢል አንድ ሰው የሚችለው ያክል ፊልሞች አሉ፣ ተሰርተዋል። እግር ኳስ ግን እንደዛ መሆን አለበት የሚል ምልከታ የለኝም። በጣም ጣፋጭ ነገር ነው እግር ኳስ ከብዙ ነገሮች ለማምለጥ የሚመች አይነት ነው ግን ደግሞ ሲበዛም ደግሞ በዛው ልክ በጣም ተወዳጅነቱ ይሄ በጣም በረሃብ የምንመለከተው እግር ኳስ እየጠፋብን ያደርጋል ብዬ ነው ማስበው፣ በግሌ እንደዚህ አይነት ውድድሮች በበዙ ቁጥር ማለት ነው። እና ይህንን እንደዚሁ በሀሳብ ደረጃ ወደ እናንተ ላድርስ በሚል ነው። ውድድሮቹ ግን ያው ቀጥለው የሚደረጉ ነው የሚሆነው። እሱን ወደ በኋላ ላይ መጣበታለሁ። ወደ ዝውውር መረጃዎች እንሂድ። ወደ ዝውውር ዜናዎች ስንሄድ የቪክቶር ዮኬሬሽን በተመለከተ እየወጡ ያሉ ዜናዎች አሉ፣ እነሱን ልንገራችሁ። የስፖርቲንግ ሊዝበኑ ፕሬዚዳንት ፍሬድሪኮ ቫራንዳዝ ቪክተር ዮኬሬሽ በዚህ ክረምት ክለቡን የሚለቀበት እድል ከፍተኛ መሆኑን ገልጸዋል። ስፖርቲንግ ሊዝበን አሁን ላይ ተጫዋቹ በውሉ ላይ ካለው መቶ ሚሊዮን ዩሮ የውል ማፍረሻ በታች በሆነ የዝውውር ገንዘብ ለመሸጥ ማሰቡን ፕሬዚዳንቱ ጨምረው ጠቁመዋል። እንደምታውቁት ተጫዋቾች የውል ማፍረሻ ካላቸው ኮንትራታቸውን ክለቦች ሊገዙት የሚችሉት ብቸኛው መንገድ ያንን የውል ማፍረሻ ከፍለው ነው አንለስ ክለቡ ራሱ ያንን ዝቅ ካላደረገው በስተቀር ያ ነው ትክክለኛው መንገድ እንጂ ለድርድር አይቀመጡም ክለቦች። ስለዚህ ከዚህ ከመቶ ሚሊዮን ዩሮ ዝቅ ልናደርገው እንችላለን የሚል ሐሳብን ሰጥተዋል። እስከምን ድረስ ዝቅ ይላል የሚለውን ደግሞ በዛው አክለው ሲናገሩ ለምሳሌ ብለው የማቲያስ ኩኛህንና እንደዚሁም ደግሞ ለሙቤሞ ማንቸስተር ዩናይትድ ያቀረበውን ገንዘብ እንደ ምሳሌነት አቅርበዋል። ማቲያስ ኩኛህ እንደምታውቁት 73 ሚሊዮን ዩሮ ነው የተከፈለበት። ሙበይሞ ደግሞ ወደ ሰባ ሚሊዮን አካባቢ ኢስቲሜት ይደረጋል። ዩናይትድ እስከዛ ድረስ አቀርቧል ተብሎ ነው የሚጠበቀው። ስለዚህ በዛም ድረስ ደግሞ ዝቅ አይልም ሲሉ ደግሞ ተናግረዋል፣ በማነጻጸሪያነት አስቀምጠው። በዛም ልክ ዝቅ እናደርገውም፣ መቶ ሚሊዮን ዩሮ ግን አስፈላጊ ከሆነ እና ገዢ ክለብ ካለም ከዛም ደግሞ ዝቅ ልናደርገው እንችላለን ብለው ነው ይሄ ዶ ኦርዳይ ነገር አይደለም። ይሄ ይሆናል ወይም ደሞ አይሆንም። ይሄ የሞትን የሽረት ነገር አይደለም። መቶ ሚሊዮን ዩሮ ዝቅ ልናደርግ የምንችልበት እድል አለ ሲሉ ነው ሀሳባቸውን የሰጡት። ስለዚህ ያ ነው የሚጠበቀው። አሁን አርሰናል ፍላጎት አለው፣ ማንቸስተር ዩናይትድ ይፈልገዋል። ሌሎችም የአውሮፓ ክለቦች ቢያገኙት የሚጠሉት ተጫዋች አይደለም። የትኛውም ቡድን በክለብ ውስጥ ቢኖርለት የሚፈልገው አይነት ተጫዋች ነው እና የሚሆነውን አብረን የምንመለከት ነው የሚሆነው። እንግዲህ አርሰናል እስካሁን ድረስ እውነቱን ለመናገር በጣም አክቲቭ ሆኖ በዝውውር ገበያው ላይ እየተንቀሳቀሰ ነው ማለት አንችልም። እንደ እርግጥ ነው ሌሎችም ቡድኖች በጣም አክቲቭ ናቸው ማለት አንችልም። ዝውውሮች ለመጠናቀቅ ቀናት ነው እየፈጁ የሚገኙት፣ ባልተለመደ መልኩ ማለት ነው። በተለይ ውድድሩ ስላለ የክለብ አለም ዋንጫው ስላለ ይሁን አላውቅም፣ ግን ባልተለመደ መልኩ ያንን ነገር እየተመለከት ነው የምንገኘው ግን ምናልባት በመጨረሻዎቹ ሰዓታት አርሰናል ሊገባበት ይችላል። በዚህ ዝውውር ላይ አብረን የምንመለከተው ነው የሚሆነው። እስካሁን ድረስ ግን ምንም አይነት ነገር እየተሰማ አይደለም። እንደው ከጭምጭምታዎች ዘለል ያለ ነገር እየሰማን አይደለም የምንገኘው። ሌላኛው በዚሁ ወደ አርሰናል ስመጣ ቶማስ ፓርቴ እንግዲህ በዚህ ከክረምት የዝውውር መስኮት እንደሚለቅ ተነግሯል። ከሳምንታት በፊት መረጃዎች እየወጡ ነበረ የሚገኙት እና ኮንትራቱ ኤክስፓየር አድርጓል በፍሪ ኤጀንትነት ወይንም ደግሞ በነጻ ክለቡን እንደሚለቅ ነው የሚጠበቀው። ምናልባት አርሰናልም በተለይ ክለቡ በራሱ የስንብት ምስጋናውን በዛሬው እለት ወይንም ደግሞ በቀጣዮቹ በሚመጡት ቀናት እንደሚያደርግ ነው የሚጠበቀው፣ ተጫዋቹ ክለቡን ሊለቅ መቃረቡን ተከትሎ ማለት ነው። እንግዲህ በነፃ ነው የሚለቀው። ታዲያ የትኛው ክለብ ይህንን ተጫዋች ለማስፈረም ይሞክራል የሚለው ነገር አብረን የምንመለከተው ነው የሚሆነው። እንግዲህ እስካሁን ድረስ በተለይ በአርሰናል ቤት ውስጥ ኮንሲስተንት የሆነ መሀል ሜዳው ላይ ጥሩ የሆነ ብቃት በተለይ ላለፉት ሁለትና ሶስት ዓመታት ጥሩ የሆነ ብቃቱን አሳይቷል። እንደው ከተወሰኑ ጨዋታዎች በጨዋታ ደረጃ ከተመለከት፣ ሜዳ ላይ ባሉ ነገሮች ካየን፣ ከተወሰኑ ጨዋታዎች መጥፋት ውጪ ቶማስ ፓርቴ በጣም ጥሩ የሆነ ነገሩን እያሳየ ነበር። ግን ትልቁ ችግር የነበረው ፓርቴ ጋር ይህ ጋናዊ ተጫዋች ጉዳት በጣም የሚያስቸግረው ተጫዋች እንደሆነ ይታወቃል። ለወራት በጉዳት ምክንያት ክለቡን ያላገለገለባቸው ረጅም ጊዜያት አሉ እና እነሱ ባይኖሩ ኖሩ ምናልባት እንደውም ቶማስ ፓርቴ በራሱ በጣም እንደው በዋጋም ደረጃ በዚህ በነፃ ልክ ይለቃልም ተብሎ አይጠበቅም ነበር። ምናልባት ያለፈውም የውድድር ዓመት ሊለቅ የሚችልበት እድል ይኖር ነበር፣ ምክንያቱም ተጫዋቹ የሚፈልጉት ክለቦች ስላሉ ስለነበሩ፣ አሁን ላይ ግን በዛ ልክ ፍላጎት አላቸው ለማለት አንችልም። ሰላሳ ሁለት አመቱ ላይ ነው የሚገኘው ይህ ተጫዋች እንግዲህ በቀጣይ የትኛውን ክለብ መዳረሻውን ያደርጋል አብረን የምንመለከተው ነው የሚሆነው። ውድ አድማጮቼ ከፊፋ የዓለም ክለቦች ዋንጫ ጋር በተያያዘ ኢንተር ሚላንና ፍሉሚኒንሴ በዛሬው እለት ምሽት አራት ሰዓት ጀምሮ ጨዋታቸውን ያደርጋሉ። ማንቸስተር ሲቲና አል አህሊ ሶሪ አልሂላል አራት ሰዓት ማለትም አስር ሰዓት በኛ በነገው እለት ሊነጋጋ ሲል ጨዋታቸውን የሚያደርጉ ነው የሚሆነው። ማክሰኞ ሊነጋጋ ሲል ወደ ዝውውር መረጃዎች እንመለስ። ወደ ዝውውር ዜና ስንመለስ ወደ አድማጮቼ የምናገኝ የሚሆነው የመጀመሪያው ጉዳይ ከሊቨርፑሉ ተጫዋች ጋር የሚሆን ነው። ተከላካይ ኳንሳ በዛሬው እለት በጀርመን ተገኝቷል፣ የጤና ምርመራውን ለማድረግ ለባየር ሊቨርኩዘን። ተጫዋቹን በ40 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ነው ለማስፈረም ከሊቨርፑል ጋር የተስማሙት። ሊቨርፑል ከአንድ ዓመት በኋላ ተጫዋቹን ሰባ ሚሊዮን ዩሮ በሚጠጋው ክፍያ መልሰው መግዛት የሚችላ የሚያስችላቸውን አንቀጽም እንደዚሁ በውሉ ላይ አካተውበታል ማለት ነው እንግዲህ ይህንን እንግዲህ አሁን ላይ እየተመለከትን ነው የምንገኘው። ከደቂቃዎች በፊት ነው ይህ መረጃም የወጣው። ስለዚህ ያሉት መረጃዎች እነዚህን ይመስላሉ። ወዳድማቸ በተለይ ከዝውውር ጋር በተያያዘ የተረጋገጡ ኮንፊርምድ የሆኑ ዝውውር መረጃዎች እነዚህ ናቸው ያሉት። ሌላኛው ከፌነርባቼ ጋር በተያያዘ እንግዲህ ሆዜ ሞሪኒሆ በአሰልጣኝነት የሚመሩት ፌነርባቼ ዱራንን ለማስፈረም ንግግር ላይ መሆናቸው ነው እየተነገረ የሚገኘው። በጣም በጣም ተቃርቧል። ዱራን የክለቡን ፊርማ ለማግኘት ማለትም የፌናርባቼን ፊርማ ለማግኘት በቅርብ ከክለቡም እንደዚሁ ግሪን ላይት ወይንም ደግሞ አረንጓዴዋን መብራት እንደሚያገኝ ነው የሚገለጸው ከአልናስር ስለዚህ ይህንን ተጫዋች በቀጣይ ደግሞ እንደዚሁ ቢጫውን መለያ ሳይቀይር ነገር ግን አርማና ሀገሩን ቀይሩ ወደ ቱርክ እንደዚሁም ደግሞ አርማውን ደግሞ ወደ ፌነርባቼ አድርጎ በቀጣ አመት ደግሞ በዚሁ በቱርክ ሱፐር ሊግ ልንመለከተው እንደምንችል ነው የሚገለጸው። ከዚሁ ከቱርክ ሱፐር ሊግ ጋር በተያያዘ ቴሚ አብርሃም ከሮማ ወጥቶ በ20 ሚሊዮን ዩሮ በሚጠጋ የዝውውር ሂሳብ ቤሺክታሽን ለመቀላቀል ከስምምነት መድረሳቸው ነው የተነገረው። በቅርብ ወደ ቱርክ በረራውን እንደሚያደርግ ምናልባት ዛሬም ሊሆን ይችላል። ወደ ቱርክ በረራው እንደሚያደርግ ነው የተነገረው። እንግዲህ ያሉት መረጃዎች እነዚህ ይመስላሉ። ዳልማች ዝውውር ጋር በተያያዘ ያለውን ነገር ጨርሰናል። ሌሎች መረጃዎችን ስነግራችሁ ግን ከጋቶች ፓኖም ጋር በተያያዘ በተለይ ቲክፋ ስፖርት በዛሬው እለት ባወጣው ጽሁፉ የዋሊያዎቹ የመሀል ሜዳ ተጫዋች ጋቶች ፓኖም በኢራቅ ሊግ ተከታታይ ጨዋታዎች ግብ ማስቆጠሩን ቀጥሏል። ሁሉንም ጨዋታዎች ተሰልፎ እየተጫወተ የሚገኙ ጋቶች አራተኛ የሊግ ጎሉን ለኒው ሮዝ ስፖርት ክለብ አስቆጥሯል። ጋቶች ትላንትና ምሽት ቡድኑን መሪ ያደረገች ግብ ሲያስቆጥር የጨዋታው ኮከብ በመባልም ተመርጧል። ኒውሮዝ ትናንትና ምሽት ተጋጣሚውን አራት ለአንድ በሆነ ውጤት ነው ማሸነፍ የቻለው። ጋቶች ከትላንቱ የሊግ ጨዋታ አስቀድሞ በነበረ የሊግ መርሐ ግብር ቡድኑን አሸናፊ ያደረገ ግብ ሲያስቆጥር በሊጉ የሳምንቱ ምርጥ አስራ አንድ ውስጥ መካተት ችሎ እንደነበረ ይታወሳል። እንግዲህ በጣም በግሌ በተለይ እንግዲህ ሁላችንም የምንጋራው ነገር ነው ብዬ አስባለሁ የሀገራችን ተጫዋቾች እንደው በየትኛውም ሀገር ይሁን በየትኛውም የሊግ እርከን ላይ ባለ ቡድን ውስጥ ቢጫወቱ እንደዚህ ከሀገር ወጥተው ግን ራሳቸውን በሚያሳዩበት ጊዜ ብዙዎቻችን ትልቅ ኩራት ነው የሚሰማን። እውነቱን ለመናገር ስሙ አብረው ነው የሚነሳው። ለእነሱ ራሱ በተለይ እንደዚህ አይነት አሁን እንደ ጋቶች አይነት ብቃት ያላቸው ፖቴንሻል ያላቸው ብዙ ተጫዋቾች አሉ ኢትዮጵያ ውስጥ እድሉን ስላላገኙ ስላልተሰራባቸው በዛ በትልቁ ደረጃ መጫወት ያልቻሉ ማለት ነው እና ኢቨን እነጋቶች ራሱ ምናልባት በአውሮፓ የአስተዳደግ መንገድ በአጠቃላይ ማለት ነው በአውሮፓ የአኗኗር መንገድ በአውሮፓ የአሰለጣጠን ዘይቤ ቢሆን ኖሮ ያደጉት ምን ድረስ አቅማቸው ይሄዳል የሚለው ነገር ስንመለከት እውነቱን ለመናገር ጊፍትድ የሆኑ ተጫዋቾች አሉን። ግን እዛ ላይ አንደኛ ከአቅም ካፓሲቲ አንጻር አንዳንድ ጊዜም ደግሞ እንደዚሁ ቸልተኛ ከመሆን ያልሰራንባቸው ብዙ ነገሮች አሉና እነጋቶች አንዱ ማሳያ ናቸው። በተለይ ይሄ በጣም ብዙ ትችት እየተነሳበት በሚገኘው በዚህ እግር ኳሳችን ላይ እነጋቶች እንደ ማሳያ ናቸው። እግር ኳሱ ቢሰራበት አሁንም ቢሆን ትልቅ ፖቴንሻል እንዳለው ማለት ነው እና ይህንን ወን ለማለት ወደድኩኝ። በመጨረሻነት ወደ እናንተ የማደርሰው የሚሆነው የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ የሊቨርፑሉ የቀድሞ አሰልጣኝ የእርግን ክሎፕ የክለቦች ዓለም ዋንጫ ላይ የሰነዘሩትን ትችት እንደሚጋሩ ገልጸዋል። የእርግን ክሎፕ የውድድሩ የመጀመሪያ ሐሳብ በተለይ በእግር ኳስ ካየናቸው ጥሩ ያልሆኑ ውሳኔዎች መካከል የከፋው ነው ሲሉ ገልጾት እንደነበረ ታስታውሳላችሁ ና ፔፕ ጋርዲዮላ አክለው ደግሞ በዚህ ትችት ላይ በእርግን ክሎፕ ሀሳብ ስማማ ላይ አስተያየቱ አላስገረመኝም። እረዳዋለሁ። ውድድሩ ተጫዋቾቻችንና ቀጣይ የውድድር ዓመታችንን ሊጎዳው ይችላል ሲሉ የሰማያዊዎቹ የውሃ ሰማያዎቹ አሰልጣኝ ፔፕ ጋርዲዮላ ተናግሯል። ኤንዞ ማሪስካ ደግሞ ከዚህ በፊት በተመሳሳይ ቀናት እንግዲህ ከውድድሩ በፊት ውድድሩ ቀልድ ነው ሲሉ ገልጸው እንደነበረ ታስታውሳላችሁ። በተለይ አሜሪካ ለእግር ኳስ ትክክለኛ ቦታ አይደለችም ብለው እንደሚያምኑ ነው የተናገሩት እና እውነትነትም አለው። በተለይ ውድድሩ ሲጀመር እንደው ምናልባት አውሮፓ ላይ ቢሆን የተካሄደው ይሄ ውድድር ከዚህም በላይ ብዙ መነጋገሪያ ይሆናል ብዬ አስባለሁ። አውሮፓዎች ሚዲያውን መጠቀም ይችሉበታል። የእግር ኳስ ኦልሬዲ ያው ቤዝ ስላለው ቤዝ በሌለው ነገር ላይ የፈለገ ሚዲያ ቢጮህ ምንም ጥቅም የለውም። በነገራችን ላይ አሁን ለምሳሌ እኛ ሀገር ላይ ባስኬትቦል የፈለገውን የሚዲያ ሽፋን ቢሰጠው አሁን ባለው ሁኔታ አሁን ባለው ሁኔታ ምናልባት ቀጣይ ጄኔሬሽን ይህንን እያየ ስለሚያድግ የሆነ አይነት ትስስር ከዛ ጋር ሊያዳብር ይችላል። ግን አሁን ላለው ትውልድ የፈለገ የሚዲያ ሽፋን ቢሰጠው በእግር ኳስ ልክ ሊሆንለት አይችልም። ከትንንሽ ግን ይሄ ከታች እየመጡ ያሉ ህጻናት ግን ያንን ሲመለከቱ ምናልባት ይሄ የትስስር ነገር ሊፈጥርላቸው ይችላል እንጂ አሁን ላለው ምንም ትርጉም የሚሰጠው ነገር አይሆንም። እንደዛው ነው በአውሮፓ ላይ እግር ኳስ በጣም እንትን ብሏል ተንሰራፍተዋል፣ ኦልሬዲ ቤዝ አለው። አሜሪካ ላይ በዛ ልክ አይደለም የእግር ኳስ ፍላጎቱ ትርጉሙ በራሱ ምንም ለአውሮፓዎቹ የሚሰጠውን ያክል አይደለም ለእነሱ የሚሰጠውና ምናልባት አውሮፓ ላይ ቢሆን ኖሮ ይሄ ነገር የተፈጣ ይሄ ውድድር እየተካሄደ የነበረው በዚህ ልክም በላይ በደንብ ነገሮች ከፍ ያለ ፍላጎት ይኖራቸዋል ብዬ አስብ አለው የሚል ሐሳብ አለኝ። በግል ውድ አልማቼ እና እንግዲህ እነዚህን ይመስላሉ። የነበረን የአብሮነት ቆይታ ውድ አልማቼ ስለነበረን ቆይታ ምስጋኔ ከልብ ነው። በቀጣዮቹ የመረጃ ሰዓቶች ላይ ዳግመኛ እስከምንገናኝ ድረስ ሰላም።